አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዳንድ ደላላዎች በጣም ታሳዝናላችሁ። በተለይ ደግሞ ሴቶች ደላላዎች ምን አይነት ጨካኝ ናችሁ? እቺ ልጅ አሁን ያለችው ዱባይ ሀገር ነው። ታማ የተሰቃየች በበሽታ ትኬት ወደ ሀገር ቤት ራሱ ትኬት ተቆርጦ ካልተላከልሽ አልሸኝሽም። ቅድም ለመጣሽ መጣች አጋጣሚ በሽተኛ ሆነች ታመመች። እንዲህ ተሰቃይታ እስከምትሞት ድረስ እየተጠበቀች ቤት ውስጥ የት እንዳለች ሎኬሽናችሁን፣ ሁሉን ነገር አግኝቻለሁ። እች ልጅ አንድ ነገር ብትሆን ማለት ነው ከተጠያቂነት እንደማትወጡ አሁን አሳውቃቸዋለሁ። እንዴት ነው ወገን ለወገን እንዲህ ተጨካክሎ? በተለይ ደግሞ ሴት ደላላዎች እንዴት እያደረጋችሁ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከብራቸው የቻናል የተከታታዮች እንዴት ናቸው ከኔ ጋር አልሐምዱሊላህ ረቢል አለሚን ቪዲዮውን እንግዲህ እያያችሁት ነው በሰሞኑ እየተዘዋወረ ያለው ቪዲዮ በጣም ነው የሚያሳዝነው እና ይሄ ሁሉ በቤት ሰራተኛ በመዳም ቀመሞች ላይ የሚደርስ ችግር ነው በጣም ነው የሚያሳዝነው ወላሂ እኔ ምን ማለት እንዳለብኝ ራሱ አላቅም ስንት እህቶቻችን ናቸው በቃ እየሄዱ? በአረብ ቤት እንደዚህ እየተሰቃዩ በህመም ያሉት በጣም ነው የሚያሳዝነው። በተለይ ደግሞ ዝም ብላችሁ በማይታወቅ ደላላ የምትሄዱ አሁን እንግዲህ ዱባይ ሄዳ እንደዚህ በጣም እየተሰቃየች ሴትዮዋ፣ ወይም ደግሞ ደላላው ሴትዮዋ እንግዲህ መጥፎ ከሆነች ለደላላ ነው የምትደውሉት። ለደላላ ስትደውሉ ደግሞ ደላላው ከጠመመ ጠመመ፣ በቃ እየተሰቃያችሁ ነው የምትቀመጡት። ስለዚህ መጀመሪያ ከሀገር ስትወጡ በቃ ቤተሰብ ለቤተሰብ ተነጋግራችሁ ደላላው የታወቀ ከዚህ በፊት ብዙ ሰው የሄደበት እንዲሁም ደግሞ አልመቻቸው ብሎ የሚቀይር መሆን አለበት። ደላላው ዝም ብላችሁ በቃ በፈለግነው ሀገር ይሰደልናልና ና ቶሎ ይሰደልናል ምናምን እያላችሁ በቃ ዝም ብላችሁ በማታውቁት ደላላ በስልክ ስላወራችሁ ብቻ አትሄዱ። በጣም ከባድ ነው እህቶች። እኔ እንጃ አሁን ላይ አሁን ላይ በተለይ አረብ ሀገር መሄድ በጣም ከባድ ሆኗል። በዛም በዚህም መብላት ነው። ደላሎቹ አልታመኑም። የሰው ህይወት ህይወት በቃ ወስደው መሸጥ እንግዲህ ሴት ናት፣ ታማለች፣ መስራት አልቻለችም። እየተሰቃየች እየተቃጠለች እያያችኋት ነው። በቃ አጥንቷ ራሱ ወጥቶ ማለት ነው። እንግዲህ ወይም ምግብ መብላት አልቻለችም። ውስጧን እየተቃጠለ እንደሆነ ነው። እንግዲህ በምታሳየው ሁኔታዋን እያያችሁት ማለት ነው። እና እንደዚህ አይነት እህቶች ራሱ እኔን የምታናግሩኝ እህቶች አላችሁ በቃ ሴትዮ የምግብ አትሰጠኝም፣ እየዘጋችብኝ ነው፣ እየተሰቃየሁኝ ነው። መሄድ ፈልጌ ነበር ግን መሄድ አልቻልኩም። እስኪ ምክንያት፣ እስኪ ምን አድርጌ ምን ምክንያት ፈጥሬ ልሂድ እስኪ የምትሏላችሁ፣ ወላሂ እኔ ብዙ ጊዜ እኔ በጣም አለቅሳለሁኝ በእናንተ ጉዳይ ማለት ነው። እና በቃ ፍሪጅ የምትቆልፍብሽ ከሆነ በጣም የምታሰቀይሽ ከሆነ በቃ ወደ አገሬ መሄድ እፈልጋለሁ ብለሽ ወደ ሀገርሽ ተመለሺ። ጥንቅር ብሎ ይቅር። በቃ አንድ ውህቴ የምናለች፣ እኔ እናቴ ያላትን እንስሳ ሽጣ ነው የላከችኝ። ስራው አልተመቸኝም። በቃ እያመመኝ በመሀል ቁጭ እያልኩ ልቤ እየደከመ ልቤ ልታመልጠኝ ትደርሳለች። የስራው ብዛት እንዴት ብዬ ልቻለው? እንዴ ከሞትሽ በኋላ ለእናትሽ ሬሳ እንዲሄድላት ነው እንዴ የምትፈልጊው? እስኪ እናስብ ከሄድሽ በኋላ በቃ ያ ነገር ተበድረሽም ቢሆን ድጋሜ ሌላ አረብ ሀገር ሄደሽ ቻንስሽን ሞክረሽ ከዛ ቤተሰብሽን ትረጃለሽ። እናትሽ ያደረገችውን ያወጣችውን ወጭ ትመልሽላታለሽ። ግን አንቺ ስትኖሪ ነው ያ ነገር የሚሆነው። ሴቶች ለራሳችሁ ለጤናችሁ አስቡ እስኪ። በቃ ይሄ ነገር እኮ ቀሪ ነው። ገንዘብ እኮ በቃ ነገ እልም የሚል ነገር ነው። ከታመማችሁ ደግሞ አይደለም የእናንተ ገንዘብ የሰራችሁት ሌላ የሀገር ህዝብ ቢያሰባስብላችሁ ያ ገንዘብ እኮ ለሕክምናችሁ አይበቃም። ለምን ለጤናችሁ አታስቡም? ለምን ለጤናችሁ ቅድሚያ አትሰጡም? በቃ ምግብ የማትሰጥሽ ከሆነ እየታመምሽ ደግሞ ራስሽን እንትን እምትይ ከሆነ ራስሽን እየሳትሽ በቃ በጣም እየደከምሽ ከሆነ የምትሰሪው ጣሞኛል ማለትን ልመዱ ወደ ሀገሬ ላኮኝ በሏቸው። በእርግጥ በጣም መጥፎ ደላሎች ልክ እንደዚህ አላችሁ እኔ የሚያናግሩኝ ልጆችና በቃ ችግራቸውን ለመረዳት ሞክራለሁኝ ለማገዝ እፈልጋለሁኝ ግን እንደዚህ በቃ አንችልም ፈራን መዳሞቻችን እንደዚህ ቢሉን ንሳ ቢገሉ ንሳ ድረስ እያላችሁ የምትፈሯአላችሁ እኔ እንደዚህ አይነቱን ነገር እንዴት አድርጌ እንደምችለው አላቅም ቅንጭላቴ እና በጣም ነው የሚያሳዝኑ የደረስንበት ሁኔታ ይሄ ስደት የሚባል ነገር ጥንቅር ብሎ ቢቀር ወይ ጥሩ ነበር እና እንደዚህ አይነት ቪዲዮዎችም ታያላችሁ። በቃ በግልጽ የወጡ ማለት ነው። ያልወጣ ስንት አለ ያልወጣ ስንት አለ። በደላላ ምክንያት ታፍኖ ነው የሚሰራ። በቃ ወገቡ ቁርጥ እያለ መስራት መተንፈስ እስኪያቅታቸው ድረስ እየሰሩ ግን ወደ ሀገራችን እንዴት ብለን እንግባ እያሉ ያሉ ስንት ያረቤት ይቁጠራቸው። በቪዲዮ የወጡትማ አንድ ጊዜ ችግራቸው አልቆላቸው ስለዚህ የሆነ የሚረዳችሁ ሰው መፈለግ አለባችሁ፣ ስልክ መደውል አለባችሁ። ካልሆነ ደግሞ ጥፉ፣ በቃ ጠፍታችሁ እጃችሁን ለመንግስት ስጡ፣ በጣም ችግር ካለባችሁ። እኔ የሚገርማችሁ ነገር ከጠለብ ጠፍቼ ነው ብዙ አመት የሰራሁት ማለት ነው። ነገር ግን ጠለብ ቦታ ሳይመቸኝ ቀርቶ ነው ሰውየው እያሳደደኝ፣ ልክ አንቺ መሆን ያለብሽ እንደ ሚስቴ ነው ልክ እኔ ወደ ሀይል ወደ ገጠር ዛጅፋን ምናም የሚባል ነበር የደረሰኝና ና በቃ ሰውዬው በጣም ሲያስቸግረኝ፣ እኔ ገዝቼሻለሁ በገንዘቤ ይህ እንደዚህ እያደረገ ቁርጥ ቁጥር አድርጌ ነው በገንዘቤ የገዛሁሽ የፈለግኩትን ነገር ማድረግ እችላለሁኝ ሲል ነው እንግዲህ። እኔን ለመግዛት ፈልጓል እንዴ ጉልበቴን መስሎ ነበር እንዴ እኔን ማንነቴንም ራሴን መግዛት ፈልጓል እንዴ ብዬ ነው በዛ ምክንያት የጠፋሁት ማለት ነው። እና ዝም ብላችሁ ለለንትን አትጥፉ እንጂ ተመችቷችሁ አትጥፉ እንጂ እንደዚህ አይነት ነገር ካጋጠማችሁ፣ በቃ ሰው ተዋወቁ፣ ዘመድ ጋ አውሩ፣ ከኢትዮጵያ ደውላችሁ ስልክ ተቀበሉ፣ ከዛ በኋላ ጥፉ። ከጠፋችሁ በኋላ በቃ ብትያዙ መንግስት ነው የሚይዛችሁ፣ እስር ቤት ነው የምትገቡት። ከዛ ካላችሁበት ከመዳም ቤት እስር ቤት አይበልጥም። ገባችሁ እና ካልሆነ አመቻሽታችሁ መጥፋት አለባችሁ። በጣም ነው የሚያሳዝነው ያለው ሁኔታ። እኔ ምን እንደምል እራሱ አላቅም፣ ቃላት የለኝም። በጣም ሮሮ በዛ። ማን እንደሚረዳው አላቅም፣ ማን እንደሚያስተካክለው ይሄን ችግር አላቅም። የትኛው መንግስት፣ የሀገር ውስጡ መንግስት ይሁን የውጩ መንግስት ይሁን፣ የአረብ ሀገሩ መንግስት ይሁን የእኛ መንግስት ይሁን የሚያስተካክለው ይሄን ነገር፣ እኔ ግራ ግብት የሚል ነገር ነው እና እህቶቼ ከጤናችሁ በላይ የለምና በቃ የሆነ ችግር ካጋጠማችሁ ምግብ ማትሰጡ ከሆነ መጥፎ ሀረካት የሚያሳዩዋችሁ ከሆነ አልቀየር ካላችሁ ደላላው አልቀይር ካላችሁ፣ ራሳችሁን አትጉዱ። በቃ ጥፉ። የሆነ በቃ ለራሳችሁ እንትን ፍጠሩ። በቃ መውጫ መንገድ ፍጠሩ። ኃይለኛ መሆን አለባችሁ፣ ሞዛዛ መሆን የለባችሁም። እንዴ ቆፍጠን ብላችሁ በቃ ፊት ለፊት እነሱን መናገር አለባችሁ። እኔ ጠለቦታ የደረሰብኝን ነገር ስለማስታውስ ነው። ግን በብልህነት በራሴ ጥንቃቄ ነው የወጣሁት ማለት ነው። ሁለት ጠለቅ ቦታ ቀይሬ ነው የወጣሁት እና የመጀመሪያዋ ሴትዮ ልትገለኝ ድረስ ታስብ ነበር። መድኃኒት ዋጭ ትለኝ ነበረ። ስብናለ ባወራችሁ በጣም ታሪኩ ብዙ ነው። በዚች ባጭር ደቂቃ የሚጨርሰው አይደለም። ግን በቃ እናንተ ጎበዝ ሁናችሁ መናገር መናገር አለባችሁ። በቃ በአረበኛም ቢሆን በእንግሊዘኛም ቢሆን ያላችሁን ቋንቋ አሰባስባችሁ መናገር አለባችሁ። የሚዲያ ሰው ሁኑ፣ ሰው ጋ ተዋወቁ፣ ሰው እንዲያውቃችሁ አድርጉ፣ ችግሩ ሳይደርስባችሁ በፊት ማለት ነው። ስልክ እንዴት አድርጋችሁ እንደምትጠቀሙ ወቁ። አንድ ልጅ በባለፈው አይታችሁ ከሆነ አረቡ ሁል ጊዜ ስለሚደበድበው ምን አደረገ መጨረሻ ላይ መጥቶ በሚደበድብበት ሰዓት ስልኩን ካሜራ ገጥሞ አስቀመጠውና እንዳያችሁት እንግዲህ ለሕዝብ ተዳረሰ መጨረሻውን ፍርድ አገኘ ማለት ነው። አያችሁት? እንደዚህ አይነት ነገር ለማድረግ ሞክሩ። በቃ ራሳችሁን አውጡ ነው የምለው። እየታመማችሁ ልትሞቱ እየደረሳችሁ ዋጥ አድርጋችሁ አትቀመጡ። እኔ ሌላ የምጨምረው ነገር የለኝም። ባይዘወይ በቃ እንግዲህ ለሁላችሁም ድምጽ ሆናለሁኝ። ለሁላችሁም አንዱ ካንዱ እንዲማር የራሴን ጥረት አድርጋለሁኝ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ሸር አድርጉ፣ ምክሬንም ከልባችሁ እያዳመጣችሁ ችግሩ የደረሰባችሁም እንግዲህ አላህ ፈረጃውን ቅርብ ያደርግላችሁ ነው ምለው። በተረፈ እንሻላ በቻልኩት መጠን እንግዲህ ከጎናችሁ ለመሆን እሞክራለሁኝ። እህቶቼ ልክ የራሴ ችግር ነው የሚመስለኝ እናንተ ችግር። አብሽሩ፣ አላህ የሁላችንም ችግር አላህ ያቅልልን። ለዛሬ ያለ ቪዲዮ ይህንን ይመስላል። እንግዲህ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። እኔን ማናገር ከፈለጋችሁ፣ ማማከር ከፈለጋችሁ ስልኬን አስቀምጥላችኋለ አለ መጀመሪያ ላይ አላ ሰላማችሁን ብዝት ያደርገው፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረመቱላ ወበረካቱ